በጣም ነው የተፈተን ነው። ምን አለፋሽ፣ የዘላለም ቁስል ያዝንበት። የእውነት እግዚአብሔርን የዘላለም ቁስል ይዤበታለሁ ግን አይነገርም። ይሄ ሚዲያ ላይ ምን ብዬሽ አነግረም። እኔ ሰው እንዲያዝንልኝ አይደለም። ምነ ክብርም አያቅሰዋለን፣ ገባሽ? ስታከብርም የምትለማመጪው ይመስለዋል። እኔ በራሴ ደም ተፍቼ ያመጣሁትን ገንዘቤ አውጥቼ የተሰራ ፊልም ነው። ኦፍኮርስ እናታይም ሼር አድርጎ፣ ያ ሌላ ጉዳይ ነው። እኔና ናታይ እንነጋገራለን እሱ ግን እኔ ገንዘቤን የወሰደ ነው እንጂ ገንዘቡን የወሰድኩበት ሰው የለም ማንም ሰው የለም አግሬሲቭ እሆናለሁ የሆነ ውሸት ነገር ላይ እኔ እውነተኛ ሰው ነኝ የእውነት እውነተኛ ሰው ነኝ ማድረግ ያለብኝን ነገር ለማንም ከማድረግ ወደኋላ የምል ሰው አይደለም ማድረግ ከምችሉ በላይም በታችም ማድረጋለሁ ሰው ስቀርብ ስወድ ወደድኩ ነው አለቀ በቃ ከዛ ውጭ ግን በእነሱ ሱሰኛነት በእነሱ የሆነ መጥፎ ጸባይ በእነሱ እንዴ ማለት ስለ ህሊና ሲወራ እሩት፣ ስለ ህሊና ስታወራ እሩት ስለ ራሷ ማወቅ አለባት። እኔ ብቁ ነኝ ወይ እንደዚህ ለማለት አ ምን አድርጊያት፣ ምን አድርጋልኛለች ማለት አለብኝ። ገብቶሻል። ከዛ አንዳንድ ደግሞ ብዙ ማልነግርሽ ገበናዎች አሉ። ፊልም ብዙ ገበና አለው። አንዳንድ ሰው እንዴት አለመሰል መልአክ የሚመስለን ሰው አለ አይደል? ስታዩ ፐርፌክት የሆነ የሚመስለን ምናምን ለዚህ እኮ ነው ነገር ሴሌብሪቲ ላይ የሚጸ ነው። ምንም ያላረጉ ሰዎች እኔ ሲናገሯቸው ሶሻል ሚዲያ ላይ ምናምን ንድድ ያደርገኛል፣ እናድዳለሁ። በጣም እዛ መላክ ፐርፌክት የሆነ ሰው የሚመስልሻል አለ ሆን ግን ሰው የሚያወራውን ማይኖሩ ሰዎች አሉ ደግሞ ገባሽ? ህይወታቸው ያ አደል፣ በደንብ በትንሽ ጊዜ ውስጥ ዲቴይል የምናውቃቸው። ገብቶሻል? ዲቴይል ነገር የምናውቃቸው አንቺ ደግሞ አይጫነቅሽ፣ ምን እንደሚሰሩ የት እንደሚበሉ የት እንደሚጠጡ የት እንደሚያመሹ በቃ ሁሉም ነገራቸውን የምናቅ አ እዛ አይነት ሰዎች አሉና፣ ከዛ የሆነ ሰው ትገምቻለሽ። ያው ሰው አደለ ምችላ ጥሩ ሰው ነው ብለሽ ሪስፔክት ለማድረግ ትሞክራለሽ፣ ለመንከባከብ ትሞክራለሽ፣ ብዙ ነገር ታደረጋለሽ። ጥሩ እድል ሰተሹ፣ ጥሩ ስራ ሰርተን አብረን እንደግ፣ እንደዚህ አይነት መልስ ሲመለስለሽ የነበረውን መከራ የሚያቅሰው በጣም ስራ እንስራ ማለት ነውር አይደለም። ስራ ስንሰራ ግን ህግና ደንብ አለው። እኔ ከደግሞ መስመር ማለት የለም ስራ ንሰራ ስራዛይ ንዳይ ወደ መጣሽበት አለቀ። ሁሉ ነገር እኩል እኩል ነው መሆን ያለበት። እኔ ደግሞ በጥቁራደ ማንም ያስከፋሁት ማንም ያስቀየምኩት አንድም ሰው የለኝ፣ የእውነት የለኝ። እግዚአብሔር ከመለማመጥ ውጭ እናታይም ጨምሮ የእውነት የለኝ ነው የምነግርሽ፣ ከመለማመጥ የሆነ ነገር ሲፈልጉ ከማድረግ የሆነ ነገር ከአቅማችን በላይ በዚህ ልክ እንደ እኔ እኮ አለሁኝ ማለት ፊልም እንደዚህ የሚሰራው ብያለሁኝ። ገብቶሻል። ከማድረግ ውጭ ምንም ያደረጉት ነገር የለም። የአማራቸው ነው የፈለጉትን ከማድረግ ውጭ፣ እግዚአብሔር ምስክሬ ምንም ያደረኩት ነገር የለም። ገብቶል። አሁን የማንም ሀቅ የለብኝም። የኔ ያለንም ሰዎች ጋር የእውነት አለ። እኔ ብዙ ንብረቶች አሉ። የእውነት ብዙ ነገር አድርጌያለሁ፣ ብዙ ነገር አድርጌያለሁ። በታክሲ እንዳይመጡ ሄጄ ፒክ አድርጌያለሁ። ወደ እኔ መምጣታቸው ስራ እንዳይሆንባቸው የሆነ ፊሊንጉ መጥፎ እንዳይሆኑ ገባሽ፣ ሀስል እንዳይበዛባቸው ምናምን የሆነ ነገር የለኝም ሲሉ፣ ኦኬ እኔ እኔ አረጋለሁ የምር። ኦራደሪ ላይ ብዙ ተፈትኛለሁ። ከዛ ብዙ ንብረት ጠፍቶብኛል። ንብረት ጠፍቶብኛል። ንብረቴን ወስደው አልመልስም ያሉ ብዙ ሰዎች አሉ። የእውነት ምነግርሽ ታውቂያለሽ መቼስ አንቺ ማለት እቃ እንኳን ሲሰበር ክፈሉ የሚል ካፌ ወጥቶ አያውቅም። እናቴም እንደዚህ ብሎ አያውቅም። ምንም የለም፣ ገባሽ ከዛ እልፍ ነው። ማንንም ሰው ክብሩን የመንካት መብት የለውም። ማንም የማንን እኔም የለኝም፣ ማንም ሰው የለውም። ህግ ያለበት ሀገር አለ የምንኖረው። እኔ ደግሞ ብዙ ላፊ ብዙ ያረኳቸው ነገሮች አሉ፣ በጣም ብዙ ያረኳቸው ነገሮች አሉ። እነዛ ላረኳቸው ነገሮች ደግሞ ቴንኪዩ ቢቀር ቢያንስ ዝም ስሟ ለማንሳት ስሜ ባይነሳብኝ ደስ ይለኛል። እችን ብመለስ ደስ ይለኛል እንጂ ጥሩ ነው። ምንም ምን የሌላ ኮምፕላይንግ የለም ጥሩ ነው። እግዚአብሔር አቃለኝ ደግሞ እግዚአብሔር ይክፈላችሁ፣ ዳራችሁሉ እግዚአብሔር ይስጠኝ። ፊልም ሰርቼ ነበረ እና ሁለት ፊልሞች እኮ ሁለት ሺህ አስራ ሰባት ሰርተሻል። እሺ ከዛም በፊት ደግሞ የመጀመሪያ ተከታታይ ሰርቼ ነበረ እሱም አለ አሪፍ አሪፍ ኤክስፒሪየንሶች አውትፑታቸውን የምወዳቸው ልምዶች ነበሩኝ። በፊልም በጣም ነው ስራውን የምወደው የወጣውን ነገር ለህዝብ የቀረበውን ነገር አደንቃለሁ፣ እሱም የሰሩትንም ሰዎች አከብራለሁ። ግን ፐርሰናሊ በቃ ከራሴቃ ትንሽ ፋይት ያደረኩበት ማልጠብቀው ነገር ኢሞሽናሊ፣ ፊዚካሊ እና ፋይናንሺያሊ ገጥመኛል ብዬ በማላስበው መንገድ ሰው ተቀይሜ ነበር። አዎ፣ በጣም ከባድ ውስጤ በቃ ከብዶብ ነበር። ፊልም ከምሰራቸው ሰዎች ጋር የነበረ ግጭት ነው። እንደዚህ ነው ለማለት ራሱ ይከብደኛል ትንሽ። ጉዳዩ የቅርብ ሰዎች ያውቁታል። ያው ጉዳዩን በደንብ ኬዙን አብረኝ የነበሩ ሰዎች ስለነበሩ በጣም ተጎድቼ ነበር። የታመምኩበት ሰሞን ነበር ብዙ ነገር የሚያስፈልገኝ በቃ ሰፖርቱ የሚያስፈልገኝ ታይም ነበረ። ዙሪያ ላይ ያው ቤተሰቦቼ ይኖራሉ ኦፍኮርስ። ግን በስራ መሀል መታመሞች ነበሩኝ። እና በጣም እሱ ጊዜ ከባድ ነበር እና ያሳለፍኩትን ጊዜ የሚክስ መልስ ያላገኘበት ጊዜ ነው። ምናልባት ጠብቄ መልካም ነገር ትጠብቃለ፣ ከሰው ትንሽም ነገር ትጠብቃለ። ደግሞ ለሰራው ስራ ዋጋ ለከፈልከው ነገር ትንሽ መልካም ነገር ትጠብቃለ። ያን የጠበቅሽን ሳታገኝ ቀረች በቃ። እንደሰው ትንሽም እንጠብቃለን እንጠብቃለ። ኤክስፔክቴሽን ይጎዳል። አይ ነው ግን አይ ከማን ጋር እንደምሰራ ምናልባት ማቅበት ጊዜ ነው። በጣም ትልቅ ትምህርት ነው ያስተማሪ ከማን ጋር እንደምሰራ በደንብ ማየት እንድችል ያው፣ አዲስም ስለነበርኩኝ በጣም በአሪፍ ሞራል ነበር የመጣሁት እና የሆነ ተንደር ድረስ ስትመጣ እንደ መገፍተር አይነት ነገር ነው የሆነብኝ። እና እሱ አሁን ያው ትንሽ ስለተረጋጋሁኝ ስላየውም፣ በሌላም በሌላም ትንሽ ደግሞ ትንሽ ይገጥመሃል። አንዳንድ ነገሮች ያበረታል። የሰውም ትሰማለህ። ስለዚህ ይሄ አለመግባባትና አለመስማማት ምን አይነት ስሜት ላይ አሁን አንቺን አድርጎሻል? በይቅርታ ነገሮችን አልፈሻል ወይ ነገሮችን ወደ ህግ ልትወስጂ እኔ ጋ አልፋል። አይ አይ፣ እንደዚህ አይነት ነገር ከውስጤ ያውጥቸዋሉ። ው ጸልዬ ነው ያወጣት ከውስጤ በእውነት በጣም በረከቶች እንዳለ ተያዙ፣ ፕሌሲንጎች የተያዙ በይሄ ነገር ውስጥ ስለተቀመጠ ይህን የምናገረው በጣም ከባባድ ነገር የሚገጥማቸው ነገሮች ይኖራሉ። ኢንዱስትሪ ውስጥ ቁጭ ብለን ስናወራም የኔ ኬዝ በተመሳሳይ አይነት ጉዳይ አግኝቻለሁ። ግን በቃ ይሁን ብለን ነው እንደዚህ ከሆነ ያጋጥማል እያለ እያድጋል እና እንደ አዲስ አርቲስት እንትን እንፈልጋለን። ትንሽ እንኳን አትሊስት ጉጉቱን እንትኑን ትሪት የሚያደርገን ክብካቤ እንፈልጋለን። እሱ ነገር አልነበረም ለእኔ የለም። ማለት እኔ ብዙ ቦታ ላይ መፍረድ እንዳይሆንብኝ ትንሽ ፈራለው። ወሬውን ግን በቃ ከውስጥ እንዲወጣ ጸልይ ከውስጤ ያስወጥቸዋለሁ ጉዳዩን ሙዚቃዬንም በአግባቡ ስሜት የስሜት ነገር ስለሆነ ሁሉም በጣም በጥሩ ስሜት ለመስራት እሞክራለሁ